ጋብቻ ከሚፈጸሙባቸው ስርዓቶች መካከል በአንዱ ጋብቻቸውን የፈጸሙ ባልና ሚስት ምን ምን አይነት ሁኔታዎችን ያሳያሉ ወይም ምን ምን አይነት ተግባሮችን ያከናውናሉ የሚለውን ጥያቄ ለመመለስ ያክል የኢፌዴሪ የተሻሻለው የቤተሰብ ህግ፣ ከአንቀጽ 49 እስከ 56 በተደነገገው መሰረት በህግ የተጋቡ ሰዎች እርስ በእርስ በመከባበርና የጋራ ኑሯቸውን በጋራ በመምራት ቤተሰብን የማስተዳደር የጋራ ኃላፊነትን በመውሰድና በመተማመን ላይ የተመሰረተ ኑሮ በመምራት በአንድ ላይ መኖርንና መሰል ሁኔታዎችን የሚያጠቃልሉ መሆን እንዳለባቸው በህጉ የተደነገገ ሲሆን፣ ጋብቻ ሳይፈጽሙ እንደ ባልና ሚስት አብሮ መኖር በአንድ ወንድና በአንዲት ሴት መካከል አለ ለማለትም አሁን የተገለጹት ኩነቶች፣ ተግባሮች ድርጊቶች በእነዚህ ሰዎች መካከል መኖር እንዳለባቸው ከአንቀጽ 99 ንዑስ አንቀጽ 1 ይዘትና ዓላማ ለመረዳት ያስችላል።